ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ የፈንድሳት ቤተሰቦች እንደምን አላችሁ? በያላችሁ በሰላማችሁ ብዙ ትርፍ ይበልልኝ። ደህና ናችሁ? ምንም አልተቻልኩም። በጣም እየጠፋውኝ ነው። ይገባኛል። ምንም ስላልተመቻቸልኝ ነው። እዚህ ስኮኝ ስቀጽም ድምፁ ይገባብኛል። የውጭ ያለው ድምፅ ጫጫታ አለ፣ ይረብሻል። በቤት እጀ ለመቅረጽ ደግሞ ይመሽብኛልና ምንም ስላልተመቸኝ ነው። ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌላ አይደለም አልመቼ ስላለ ነው የጠፋሁባችሁ። ግን ያው ዛሬ ከረጅም ጊዜ በኋላም ዛሬ ብቅ ብያለሁ። በጣም ይቅርታ አድርጉልኝ። ሳምንት አልፎኛል ከፖስት ማለት ነው እና ውድ ቤተሰቦቼ እየተካሄደ ያለውን ያለውን እያየው ነበረ እና ብሽካምና ምናምን ምንድነው ያየሁት ነገር? ምንም ጥሩ ነገር አላየውም። ዋዛ እና ቅዘን ቤት ያበላሻል ነው የሚባለው። እሱ አባባል እዚህ ጋር ሳይሰራ አይቀርም። እና ብርሻውን እያደረጉ ባሉት ነገር ላይ ይሄ አባባል ሳይሰራ አይቀርም። ዋዛ እና ቅዘን ቤት ያበላሻል። የምር ምን ለማለት ፈልጌ ነው፣ በእንደዚህ አይነት ጨዋታ እንደዚህ አይነት ቀልድ ቢቀር ጥሩ ነው ማለት ጩቤ እስከ ማውጣት ድረስ በጣም ከባድ አይነት እንትንና እያደረጋችሁ ያላችሁት ነገር በጣም ነው የሚያስጠላ። ምንም ትክክል አይደለም። አብርሽ ራስክን ተቆጣጠር። ያኛው ልጅ ማን ነው? ሳሙኤል ነው? ማን ያላችሁት ማን ነበረ? ይቅርታ ስምንት ፈርስ ሊሆን ይችላል። አንተኛውም ምናልባት አንተ የተከታይ ላትን ትችላለህ። አታውቀውም። ይህን ቪዲዮ ላታየው ትችላለህ ግን ዝም ብዬ ማስተላለፍ ስለፈለኩ ነው። በልክ አርጉት። ነገሩን በልክ አርጉት። በረድ አርጉት። እናንተ ትልቅ ሰዎች ናችሁ። እንደ ህፃ እንደ ህፃን አትጫወቱ። ድራማ ትስሩ። በቃ ይሄ ድራማ ነው የሚመት እንደ ምንድነው? እንደዚህ የምታደርጉት ፈጣሪ እንደዚህ ያስጠላል። ይህ የሆነ ነገር በስተት እንኳን ቢወጋችሁስ? የሆነ ነገር ድንጋይ ቢመታ እንዴ? በጣም ያስጠላል። ያልሆነ ነገር ልትገቡ ትችላላችሁ። እና እረፍ እረፍ። አብርሽ አብርሽ ትልክሱ አይደል እንዴ ሆነ ነው። አንተኒ አሁን መቆጣት የሚችለው አፊ ሞልቼ አንተ ነው፣ ምክንያቱም እኮራብህ ማምንብህ ባንተ ስለሆነ ማለት ነው። እና እንደዚህ አይነት ነገር ጥሩ አይደለም። ግርግር አትበሉ፣ ግርግር አታብዙ። በቃ ያስጠላል፣ ሲጀመር ያስጠላል። እንዴ ምንድነው? ምን አይነት እንትን ነው የያዛችሁት? ምን አይነት ቀልድ ነው አሁን ስራ እየሰራችሁ ነው እየቀለዳችሁ ምን እያደረጋችሁ ነው ያላችሁ ሰውን ግራ አታጋቡት እና እንደዚህ አይነት ከትልቅ ሰው አይጠበቅም? በጣም ነው የሚያስጠላ የእናንተን ቪዲዮ የሚያይ ሰው ምንድነው የሚማረው ምንድነው የዱላ ስታይል ነው የጭብ ያወጣጥ ምንድን ነው ልታስተምሩን የፈለጋችሁት እና ምንም ልክ አይደላችሁ ማለት ልክ አይደላችሁ እውነት ልክ አይደለም አይደለምና እዚህ ደረጃ መድረስ አልነበረባችሁ። አሁን ቢሆን ይቅርታ ተባባሉ ይቅርታ ተባባሉና በፍቅር በሰላም መሰራት ያለበትን ስራ ስሩ። ከዛ ውጪ ይጭብ የመማዘዝ ስድ- ድንጋይ መነሳሳት ድብድብ፣ አረ በስመ አብ! አረ ጦርነት ይሄ ድብድብ ሰልክሶናል። ወይ ወይ ወይ፣ ደግሞ ደሞ በግል እናምጣ እንዴ? አረ በስመ አብ! አሁን ደስ ቅዱስ እስቲ ወደ አማራ ክልል ነው። እንደዚህ አይነት ነገር ከአማራጭ ድብድብ ምናምን ነው ሞሞስ ምናምን ነው ፍላጎታችሁ እሱ ከሆነ ኑ ወደ አማራ ክልልና ተደባደቡ። አይሻልም? እኛ የሰላም ያለ እንላለን፣ እናንተ ደግሞ እርስ በርሳችሁ ተቦካከሳላችሁ አይደል? ጥሩ ነው፣ ጥሩ ነው። በሰላም ሀገር ተቀምጣ በሰላም ሀገር ተቀምጣችሁ ምን ምን ምን ምን ምን፣ አራ በሰላ እኛ ለራሳችን የምንናገረውን ቃል ራሱ ጠብቀን ነው የምናወራ። አይገርማችሁ እኛ የምናወራውን ቃል ምን ማውራት እንዳለብኝ እንኳን ተጠንቅቄ ነው የምናገረው። አይደለም እንደዚህ ዱላ ቦክስ ልገጥም ማለት ነው እዚህ ገባሁ። አይደለም የምር እንዲህ ይህንን ቪዲዮ ሁላችሁም ብታዩት ደስ ይለኛል። ማርያ መና እዚህ የአማራ ክልል ያለው ሁኔታ ምናገራት እንኳ ምን አይነት ወሬ እንኳን እንደምናወራ ተጠንቅቀን ነው የምናወራው። ምናወራው አጠን አይደለም? ማውራት አልችል ብለን አይደለም ያየ ያውቀዋል። ያየ ያውቋል፣ ምን አይነት ሁኔታ ውስጥ እንዳለ ሀገር ያየ ያውቋል። ከዛ ውጭ ግን የማታውቁ ሰዎች ግን በተለይ እንደናብርሽ አይነት ሰዎች የዚህ መጣችሁ፣ ከዛ በኋላ እሱን ነገር ትደግምታላችሁ ወይ ሰውዬ ሰላም ያለ። የረፍት ያለ እኔ የምር ላለቅስ እችላለሁ ባላው ይሻለኛል። እና የሰላም ያለ እያለ እናንተ ግን ሌላ ሽብር ትፈጥራላችሁ። ታ በራሳችሁ ደግሞ አረ በእናታችሁ ድራማ ትስሩብን ወርዛ እንዴ፣ ያስጠላል። እግዚአብሔር በጣም ነው የሚያስጠላ። እና እንዲያ ያለ ነገር አታደርጉ፣ በቃ አታደርጉ። ተው ተው ተው ተው ተው ተው በቃ ተው። እግዚአብሔር ይቅር በላችሁ። አሁን ምን ታደርጉት ሰው የሰላም ያለህ እያለ ይጮሃል። እናንተ እዛ ደግሞ በየግሉ በየትኖ ጭ ቤት ማዘዛለ ድንጋይ ትነሳሳለህ። ኧረ እባክህ ዱላ ከፈልግ ጊዜ አትመጣም። እንደ በዚህ መልጣችሁ አትደባደቡም። እንደ ጀግና ከሆናችሁ እዚህ ና ጀግና ከሆናችሁ ጀግንነታችሁን አሳዩ። እዛ የሰፈር የግል ምናምን እንደዚህ ጥፊ ምናምን አይደለም ጀግንነት፣ እሱ ጀግንነት አይደለም። ይሄ ዝም ብዬ ወረዳ ስሰስን የምር የሰውዳ ለምን እዚህ የራሳችሁ ቤተሰብ የሚጨነቁት ይበቃችኋል። በሀገር ሁኔታ እዚህ የሚጨናነቁት እዚህ በነጋ በጠባ አዲስ ነገር በየቀኑ እየተፈጠረ በየሰዓቱ በየደቂቃው አዲስ ነገር እየመጣ እዚህ ስትረስ የሆነው ራሱን አጨናንቆ ቀውስ የሆነውን ቤተሰብ አታጨናንቁ። በቃ እዚህ ለራሱ ቤተሰብ ቀውስ ሆኗል። ሁሉም እብደት ላይ ያለው አሁን ላይ አሁን እዚህ አማራ ክልል ሁሉም ሰው እብደት ላይ ነው ያለ። እብደት በቃ ልብሱን አለማውለቅ ነው እንጂ የቀረው የአውልቆ አውልቆ ያለወለቀው ደግሞ ማውለቅን የቀረው እንጂ እብደት ገባ። አሁን እዚህ ሀገር እንኳን ሌላ ችግር ተጨማሪ ደግሞ ችግር የሚሰማበት ቀርቶ ያለውንም የምንቋቋምበት አተናል። ያው መኖር ስላለብን እንደ ሰው እንኖራለን። በቃለቅ እየኖርን ነው ይባላል። ከዛ ውጭ እግዚአብሔር ይመስገን ደብረ ማርቆስ አሁን ከፊል ሰላም ነው፣ ችግር የለም። ባይሆን እኛ ወተን በሰላም እንገባለን ምናምን ያው መቼ ድንጉርጉር እንደሚወጣ ባናቅም፣ መቼ ምን እንደሚሆን ባናቅም፣ ያው አንዳንዴ ብቻ ተውት፣ ለመናገር ይከብዳል። ሚዲያ ላይ ይቅርና ቤት ለቤትም ለማውራት አይሆን አይሆን ምናወራውን ለቤታችንም ምናወራው ለራሳችን የምንነግረው ተጠቅቀን ነው የምናወራ እንኳን ሚዲያ ላይ እንድትፈጠር ለመናገር ማለት ነው። ምክንያቱም ያለው ነገር ከባድ ስለሆነ ምንም አውሩ፣ ምን ይህን በዚህ አውሩ፣ በዚህ የምትገኙበት የምትጠቁበት፣ ብዙ በቃ፣ ይህን ማውረት አይቻልም፣ አለቀ። የምናወራው አተን ምናምን አይደለም ስለማይቻል የሚያመጣው መዘዝ ሌላ ስለሆናል እና ሰው ሲሞት ቀላል ሆኗል። ሰው ሲሞት በጣም ቀላል ነው። እንደ ድሮ በጣም መደናቀቅ መደናገጥ ቀርቷል። በቃ ቀላል ቀላል አርጎ ማለት ሆኗል። እንደ ቀላል የሰው ሕይወት እንደ ቀላል እያለፈ ዝም ወይ ሞተ እንደ ወይ ሞተች እንደ ተብሎ ዝም ማለት ሆኗል እና ይሄ የሆነው ምንድን ነው? ተለመደ። በጣም በቃ ምንም አሰቃቂነቱን ተለመደ። የሰው ሞቱ ብቻ ሳይሆን አሰቃቂ ዘግናኝ፣ በቃ አሟሟቱ ሞቱ አይደለም አሟሟቱ እንኳን ዘግናኝ በሆነበት መስማት ማየት ምንም በቃ ማሰኝ በቃ አስጠሊ ሰዓት ነው በጣም። እና ሞት ተለምዷል ተለምዷል በቃ ኖርማል ሞት እንደምን እንደተለመደ ታውቃላችሁ። እዚ ሞት ሰው ሞተ ማለት ሰው ከሀገር ወጣ ሲባል እንኳን ምን ያክል ነው ሰው የሚደነግጠው? በሀገር ውጭ ሳይሆን ከነበርንበት ሰፈር ወደ ሌላ አሁን ከክፍለ ሀገር ወደ አዲስ አበባ ሲገባው እንዴ ሄደች እንዴ እንደሚባለው ማለት ነው። የዚህን ያክል ድንጋጤ እንኳን ቀርቷል በቃ ምክንያቱም ተለመደ ሞት ተኩሱ ተለመደ፣ ጩኸት ተለመደ፣ ልቅሶ ተለመደ፣ ሁሉም ነገር ተለመደ። በቃ አሰቃቂ ዘግናኝ ዘግናኝ ዘግናኝ የሚሰማው የሚታየው የሚደረገው ሁሉ ከሞትን በላይ ሞት ነው። በቃ ዘግናኝ ዝግንን የሚያደርግ ነው እና ማለት ተሰማኝ የእነሱን ድብድብ ሳይ የእነሱን እንትን ሳይ ወይ አለማወቅ አልኩኝና ስለተሰማኝ ነው ይሄን ነገር የማወራው ይሄን ነገር የምለው። በጣም እንትን ስላላች ስላናደጋችሁኝ ነው። በድንገት አንድ ቤተሰብ ከእናንተ ቤተሰብ ላይ ይችላል። የክፍለ ሀገር ሰው ደግሞ ስለ ምንም አያቅልህም፣ ምንም አያቅልህም። እናት አባቶቻችን አሁን አጋጣሚ አንድ ሰው ቪዲዮን አውርዶት ቢያዩ፣ ጩቤ ስታወጣ ቢያዩ፣ ስቅ ብላ ትሞትልሃለች እናት ስቅ ብሎ አባት። የሆነ ነገር ሊሆን ይችላል። ለቤተሰቦቻችሁ አታስቡም እንዴ? አይደብራችሁም እንዴ? ልጾም አንድ አንድ ሀገር ናችሁ ጎንደር ናችሁ ብላችሁ ቤተሰብ የእናንተን ቤተሰብ የአንተ እና አንተ ቤተሰብ እኮ የሚተዋወቅ ይኖራል። እዛ ቢጣላስ እውነት መስሏቸው እዛው ቢገዳደሉስ? በዚህ ጊዜ ቀውሱን አልሰው በማስተዋል አይችልም። አሁን እውነት ነው የሚመስላቸው እየት ያውቁልሃል? ዩትብ ይሁን የምር ይሁን የምን ይሁን ምን ያውቅልሃል? እኛ ራሱ አናቅምን የምር ይሁን የቀልድ እንኳን እነሱ ማለት ነው። እና አብርሽ አብርሽ፣ ለአንተ ነው። ለቤተሰብህ ለናትህ አስብላት፣ ለአባትህ ለቤተሰብህ ለእህቶችህ አስብ። የተማረ እህት ወንድም ይኖራል፣ ቪዲዮ የሚያይሰው ይኖራል። እሱን አይቶ የእውነት መስሏቸው ሄደው ሊገጥሙ ይችላሉ። ስለዚህ ይሄን ድራማችሁን አቁሙ ነው በቃ። የእውነትን ይሁን ድራማም ይሁን አላቅልህም፣ አይመለከተኝም። እሱን ግን በዚህ በተሳቀቀው ዘመን እኛ ሰላም እየፈለግን እናንተ ደግሞ ሌላ አዲስ ታሪክ አትፍጠሩ። ለቤተሰቦቻችሁ ስትሉ አስቡ። እሱን ርስ ዝጉት፣ በቃ የእውነትም ይሁን ድራማም ይሁን በቃ። የእውነትም ከሆነ አብሽ ከዚህ ነገር ራቅ፣ ድራማም ከሆነ ዝጉት። አለቅ ሌላ ምንም አይደለም። በጣም ሆት ነው ያደረጋችሁኝ ስሜት ሁኝ የተናገርኩት። ውድ ቤተሰቦች በጣም ይቅርታ፣ ስላናደዱኝ ነው። ቤተሰብ በራሱ የሚጨነቀው ይበቃዋል። በራሱ ያለው ጥዘት ይበቃዋል። በራሱ ያለው ጦርነት ያለው ህይወት በጣም ከባድ ነው። እብደት ላይ ያለው አማራ ክልል ያለበት ሁኔታ ይታወቃል። ስለዚህ እናንተ ደግሞ ሌላ ችግር አትሁኑብን፣ አትሁኑብን ነው። ለቤተሰቦቻችሁ ስትሉ ሰላም ፍጠሩ። ቤተሰቦች በያላችሁ በሰላማችሁ ይብዛ። እኛም ጋር ጥሩ አይደለም፣ ሰላም አይደለም መጥፎ ሁኔታ ውስጥን ያለ ነው ግን ውለን ካደረን ከቁጥር ካልጎደልን ጎላለን ካልጎል ብለን አይደለም ዘመድ አዝማድ ይሞታል፣ ምን ይላል። ግን ደግሞ ምንም ማድረግ አይቻልም፣ ነፍሲ ማሪ እያልን መቀመጥ ነው እና ውድ ቤተሰቦች፣ ውድ ፈንድሻ ቤተሰቦች በያላችሁበት ሰላማችሁ፣ በዚህ በለልኝ ስለምታከብሩኝ እግዚአብሔር ያክብራችሁ፣ ስለምትወዱኝ እግዚአብሔር ይውደዳችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሙሉ ቪዲዮ ነው። ይሄንን ቪዲዮ ሼር አድርጉልኝ። ሼር እንድታደርጉልኝ እፈልጋለሁ። ለምን መሰላችሁ? ይሄ ቪዲዮ ለአንዳንድ ዝም ብለው ሳያውቁ ለሚሰሩ ስራዎች፣ ዝም ብለው በራሳቸው ጊዜ ጸብን፣ ሰይጣንን ወደ ራሳቸው የሚያመጡ ሰዎችን እንዲመለሱ ሊረዳ ይችላልና እኔ የተናግሬ ባልመለሳቸው ምናልባት ህሊና ያለው ሰው ሊመለስ ስለሚችል ሼር እንድታደርጉልኝ እፈልጋለሁ። በያላችሁ በሰላማችሁ ብዙት ይበልልኝ በሌላ ርዕስ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ብቻ፣ እወዳችኋል።